እሺ ሼር እያደረጋችሁ ታብታብ አድርጉት፣ እና ዛሬ አንዳንድ ነገሮች እናወራለን። ዛሬ ደግሞ እንዴት ነው ሙቤስ? ፍቅርስ? ሩታስ? እሺ ሌላ ጨምሩበት። ሁሉንም ሰብስብ ያሳያቸው ያለ እንዲህ ሁሉም እኔ ቤት ነው እንደሚኖረው። ሀይሜስ አላችሁ? አሁን ደግሞ ሙቢ ሌላ ፍቅር ሩታስ፣ ሁሉንም አንድ ቤት ነው ማኑራቸው። ዛሬ ሰብሰብ ቢሆንላቸው ማሳያችኋለሁ። ደህና ናቸው ወይንስ እኔ ደህና ያልሆንኩት፣ መጠየቅ የምትፈልጉትን ጥያቄ ምናምን ዛሬ ትጠይቁኛላችሁ። ችግር የለም። ኮሜንት ላይ የምጽፉ ሰዎች አስገባችኋለሁ። ገስት ላይ አስገብቻችሁ ማውራት የምትፈልጉትን በሙሉ ታወራላችሁ። አንዳንድ ልታወሩ የምትፈልጉ ሰዎች እንዳላችሁ በውስጥ መስመር ደርሶኛል። ስለዚህ እናወራለን ማለት ነው። እንግዲህ ብዙ ሰው ነው ጋስቴ ላከው፣ ግን ለማን ማንን እንደማስገባ ባላቅም። በለው ፍቅር አምጣት። ኧረ ተው እግዚአብሔር፣ አትጮቱብኝ። ከሙቤ ጋር እንውለን፣ እሺ እንመጣላቸዋለን። አብርሽ ሩታ ይስ ሩታ፣ አለች አለች፣ እራት እየበላች ነው እኔ በልቼ ጨርሼ ነው። እሺ ሁላችሁንም ተራ በተራ ነው ማመጣላችሁ፣ አታስቡ። ሁላቸውንም አንዳንድ እያደረኩኝ ናግባ፣ ነግቢ፣ ናውጣ እያልኩ ሁላችሁንም ሰብስቤ ያመጣላችኋል። እሺ ጋሽ ከአንድ ሺህ እንለፍ። ዛሬ ያው እንግዲህ አብዛኞቻችሁ ብዙ ነገር እየጠየቃችሁም ስለነበረ ሁላችሁም ባላችሁበት አንዴ መልስ ሰጣችኋለሁ። ከዛ መጠየቅ የሚፈልጉትን ጥያቄዎች ምናምን ጠይቁናላችሁ። ዛሬ ላይ በገባሁት በቃ በውጥ መስመር ብዙ ሰው አዛ እያደረገኝ ስለሆነ ያው ለሁሉም ነገር መልስ መስጠት ስላለብኝ ነው። እና ለሁላችሁም መልስ ሰጣችኋለሁኝ ማለት ነው። ስለዚህ በውስጥ የምታወሩኝ ሰዎች ሁላችሁም እንድትገቡ ፈልጋለኝ። ከቻላችሁ ደግሞ ሼር ሼር አድርጉት፣ ታብታብ አድርጉትእና እና ሁሉም ባለበት ዛሬ እንወያያለን ማለት ነው። እንግዲህ ብዙ የምታወያዩኝ ረስ አለ ብዬ አስባለኝ ከሙቤ ጋር ምን ተፈጥሮ ነው? ኧረ ምንም አልተፈጠረም ጋይስ፣ እንዲህ መፍጠር ያማረዋለሁ። እኛ ላይ ምንም የተፈጠረ ነገር የለም። እሱንም አወራችኋለሁ። ስለዚህ ከአንድ ሺህ ሰው በላይ እንግባና ከአንድ ሺህ ሰው በላይ እንግባና እናወራበታለን። ሌላው ደግሞ ስለ ጉዟችንም እናወራለን። እንግዲህ ስንቀንቀረን ዛሬ ስንት ነው ቀን? ዛሬ ከስድስት ሰዓት በኋላ ሀያ አንድ ይላል ስለዚህ በስንት ስንት ዘጠኝ ቀን ይቀረናል ማለት ነው። ጉዞአችን ዘጠኝ ቀን፣ እንግዲህ ሁላችሁም ትመጣላችሁ ብዬ አስባለሁ። እዚህ ላይ ላይ የምትገኙ ሁላችሁ ጉዞ ወደ ዱባይ እንገናኛለን። አስር ቀን ሳይሆን ዘጠኝ ቀን ቀር ነው እንጂ አሁን ያወረዴ አምስት ሰዓት ወደ ስድስት ሰዓት ሲሞላ ቀን ሀያ አንድ ይላል። በሰላሳ ነው እኛ ደግሞ የምንመጣው ስለዚህ ደረሰ ማለት ነው። ሁላቸውንም ነው አመጣላችሁ ዛሬ ሁላቸውንም ማለት ነው። ኮሜንትና የምጽፏቸው ሰዎች እንዳለ እዚህ ቤት አጠራቅሚያቸው አሉ አንደኛው ክፍል ሀይሚ ያለች አንደኛው ክፍል እነ ሙቢ ያሉ አንደኛው ክፍል ፍቅር አንደኛው ክፍል ሁታ ሳሎን ላይ ደግሞ ነው ይገኛሉ ማለት ነው ስለዚህ ብዙ ጥያቄዎች ስላላችሁ ዛሬ እንወያያለን ረሰው ኮኮቤን ኮሜንት ጥፋል ማን ነው በምርቃ ነው ያለው እኔ ነኝ ወይስ እናንተ አንዳንድ ሰዎች መጽጥ ኮሜንት እያዝናናችሁ ነው። ሁላችሁም ጻፉሽ ስሜን ልቀይር። እንዴት ነው? አሪፍ ስም ነው። አበጋዝ አበጋዝ ማለት የትልቅ ሰው ስም ነው ብሎናቸዋል። እንደውም የሆነ አላ ትንሽ ሄድ ያለ ምናምን ነገር ይመስለኛል። እሺ፣ ላስገባችሁ ለማንኛውም ስሙኝ፣ ውጭ ላይ ኮሜንት ላይ ዩቲዩብ ላይ ቲክቶክ ላይ ምናምን ምናምን ትላላችሁ፣ እኔም በአካል ስታገኝ ግን አታውሩኝም። እኛ አሁን ዱባይ ላገኙ ነው እኮ እርሜ ባንጂ፣ ጮንጋራችን ተላጠ። እነሱ ዱባይ ላገኙ ነው እኛ ማስገባት ያለብህ እኮ ማነጋገር አለብህ። እነሱ በውስጥ አገኛቸው በቃ አራት ነጥብ። ይሄ ነው ትጂ ያንቺ ስከፋ አማርኛ ፕሮግራም መያዝ አለ። ሌላ ሀገሮች ውረዱ። ሩታየት ናት እስከፋ በውስጥ አውሩና እናንተ እናንተ በውስጥ ነው ምታወሩት። ፕሮግራም ከበውስጡ ጨርሱት። እኛ ግን ሌላ ሀገር ያለ ነው ግን እንወያያለን። ምታይኩኛ ፈልጉት ጥያቄ። እሺ እንጠይቃለን። ከታል ጀምር። አዩ ከሚለው ጀምር። ከአዩ ከሚለው ይጀምር። አዩ ከፍቅር ደጋፊ ጀምር። አዩ አዩ ሚዩት አላረኳችሁ? ማ አብርሽ፣ እናደርገው ችግር የለውም፣ ማረግ ነው። ሁላችሁም ሰላም ብያቸዋለሁ። እንዴት ናችሁ? አለን እግዚአብሔር ይመስገን። ዛሬ አንተ ቤት ስለገዛ ገባሁ ደስ ብሎኛል። እኔ ሌላ ጥያቄም የለኝም፣ ደስ ብሎኛል። ዝም ብዬ ሰላም ብላችሁ ነው ገባሁት እና ደግሞ ተሰርጋችሁ ትንሽ ጊዜ ነው ቀረ እስካብሩ በሰላም አደረሳችሁ። እንዳጫውአለሁ በሰላም ዱባይ ደከመጣችሁ ደግሞ እኔም ዱባይ ነኝ መጣለሁ እና ውስጥ ፕሮግራም ደብታረጉ ካወቁ መጣለሁ። ደስ ብሎኛል። ለሩታ ሰላም በልልኝ። እኔ በጣም ያቸው በጣም ነው ማከብራቸው። ሌላ ነገር የለኝም። አልካም ጊዜ ሲየ ማለት ነው። ሶሪ አወራች አይደል? አውርዳትና ሌላ ሰው አስገባ በሷ ቦታ። እንደዚህ አደረግኸኝ። ራስሽ ውረጅና ሌላ ሰው ያስባረት አስገባሽ። ሩታን አስገባባት አትመጭም። እንደ ቁር አድርጋለች። አብረሽ ጥቁር ያለውን በኤሞም እያለቀሰኝ ነበረ በምን እያለቀሰኝ ነበረ? ታርቅ ሰዋት እንግዲህ ምንም ማድረግ አንቺ እኛም ነው። ወደ ሌላ ሀገር ዱባይ። ብቻ እኮ ለምን ነው አብርሃም ሰላም እንዴ፣ ቅርብ ከሆነ እንመጣለን። ጉዳሜ አይደለም ቅርብ ከሆነ ምናምን እንመጣለን። ያላችሁ በድረ ከሰው አይደለም አንድ ሰዓት ነው የሚያስኬደው። ምን ችግር አለ? ትሄዳለህ በመኪና የሚያስሄዳል መቅ ቀለል ምን ችግር አለ? ነ ነው እንግዲህ ፈጣሪ ግን ደስ ብሎናል። እግዚአብሔርን ግ ደረጃ ላይ ስለደረሳችሁ በጣም ነው ደስ ያለን። ፈጣሪ ደግሞ መጨረሻችሁን ያሳምር፣ አንዳንድ አይነት ጥላዎችን ከመሀላቸው ያውጣ። ወደ ጥያቄ አሁን ጥያቄው ማለት ነው የቆመው ጥያቄውን ጠይቀንና ጥያቄ ጠይቀን እሺ። ለማንኛው ያነገርኳችሁ ነገር ደግሞ ማለት ነው ዱባይ መተን ማለት ነው በሶስተኛው ቀን የረመዳን ጾም በወጣበት በሶስተኛው አራተኛው ቀን ነው ፕሮግራማችን የሚሆነው ማለት ነው መተን። ያው አራቱ ቀን እዛው እናሳልፋለን፣ ግን በአራተኛው ቀን ምናምን የቀለበ ፕሮግራም ይኖራል። የቀለበ ፕሮግራም ስላችሁ ግን እኔ ብቻ ማድረግላት ምናምን ሳይሆን በእናንተ ፊት በፈጣሪ ፊት ሁለታችንም ነው የምናደረገው ራውን ሐሙስ እኮ አይሆንም። ቀለበስ ረመዳን በወጣ ሰኞ ነው። ረመዳን የሚሆነው በሰላሳ አንድ ማለት ነው። ሐሙስ ደግሞ አራት ቀን ከሆነ ደግሞ ሐሙስ ነው የሚሆነው እኮ። ግን ደግሞ መጠየቅ የሚፈልገው ነገር አብዛኛው ሰው ቀን እሁድ ነው ነው የሚመቻቸው አሁን ይኸውልሽ እዚህ ለሁሉ አመች ቀን የሚሆነውን ንገሩኝ፣ እና ቅዳሜ እሑድ ቀን እሑድ ቀን እሑድ እሑድ ቀን እሑድ ቀን ሁላችን ያስማማችኋል ብዬ አስባለሁ። ያስማማ የማንመጣው ያው ላይፍ እንድትገቡልን በዚህ አጋጣሚ ማይመጣ ማይመጣ ማይ መጣለ ሌላሌላቀልኝ ነበረ የሚመጣውን ሰው ቁጥር ትነግሩኛላችሁ። ፕሮግራሙን ያሰብነው እንግዲህ እግዚአብሔር ቢፈቅድ እና ብንኖር እሁድም ይሁን ቅዳሜም ይሁን መርከብ ላይ ፕሮግራሙን ማዘጋጀት ፈለኩና

የፕሮግራሙ ቀን ዋነትላ አብርሽ የሚሉ አሉ። ሰራተኞች ደግሞ ያው እንግዲህ ቀይ ምንጣፍ ያነጥፉልሃል ናጠ ማት የቀጠርኩለት፣ እናንተ አደላችሁም። ስለዚህ እረፉ፣ በእኔ ስራ አትግቡ። እሱ እዛ ዕለት አብርሽዬ፣ ከአንተ የምጠበቀው አንተ ፏ ማለት መሳቅ ብቻ፣ ምንም ነገር የለም። ሩታዬ ፈገግ። አንተ ማኪና ይታጠባል። ከመኪና ላይ ራሱ እንደዚህ ስትሰቀሉ ስትሰቀሉ እግራቹን እንደዚህ መያዝ አለባቸው። ምክንያቱም ስለተከፈለ። ዳንቲ፣ ጥያቄ አለኝ ዴዲዬ። መኪናችን ነች የምትመጣ ያቺ መኪናችን። ምን ሆኖ ነው መኪና ያቺ መኪናችን? ወይኔ ተይ፣ እሷ አዲስ ነው። አንቺ ምን አስበሽ ነው እንዴ? እኛ ልጆች ማ በፊት መኪና ነገር ተናገረን ብንወጣ ስለ ሰርግ ላወራ አይደለም የገባሁት፣ የነበረው ስሙኝማ፣ አሁን የአንዳንድ መጠየቅ የምፈልጉትን ጥያቄዎች አንዳንድ ሰዎች ጠይቁኝ፣ በውስጥ መስመር እያስጨነቃችሁ ስለሆነ ነው ብሽ የገባሁት፣ ለሁላችሁም። እኛም ጠይቀውም ማለት ነው ያለውን ነገር ማለት ነው። እውነት አንድ ሰው ብቻ ነው በውስጥ እናውራ አይሻልም? አይ ጥያቄያችሁን በውስጥ

ይኸው ሙቤ ፍቅር የፍቅራቸው የሩትና የአብርሃም ፍቅር ዛሬ ላይ እንድትደርስ ያደረገ ሙቤ እና አብርሃም ኢፍሬም ናቸው። አሁን ሁሉም አሁን ነው፣ ለቃቃሚ አብርሃም ሳይወጣ ላውራበት፣ አብርሃም ሳይመጣ ስለዚህ ቲዙ ማለት ነው። ተታች እንዳለ ሙቤ ብቻ በሉ፣ ሌላ ነገር እንዳጽፉ፣ ምንም እንዳጽፉ። እሺ፣ ያው የረወልኩላችሁ ነው። እሺ፣ እሺ። ያ ነገሮችን እንትን የምትሉት ሙቢ ደህና አሎ። ለማን ነው አሎ? አሎ፣ እኔ የምለው ሰማኝማ። ማን ነው አብርሃም እና ሙቢ ተጣልተዋል ብሎ ሚዲያ ላይ አስወራው? ማን ነው ያስወራው ሚዲያ ላይ እ እኔ ምን አውቃለሁ፣ በየቪዲዮ ኮሜንት ላይ ከሙቤ ጋር ታረቁ ታረቁ ይሉኛል። እሺ፣ ለማንኛውም መደውልላለሁ። ስልኩን ዝጋልኛው፣ ደናደር ቻው፣ ደናደር ደህና ናችሁ? እሺ አሁን እውነት ተናግረዋል። ሙቤ አብርሃም አዳኛ፣ እዚህ ለምን እንደጠየቅን እንደሆነ ታውቃለህ? ብዙ ሰው ማለት ነው እንደ በፊት አንድ ላይ እየመጣችሁ አይደለም ምክንያቱም አሁን አንዳንዴ በፊቱ ልጆች፣ እናንተ ሁላችንም አንድ ላይ ነው ያገኘ ናቸው። አንተም ሃይሚም ሩታዬ ሙቢን አንድ ላይ ነው ያገኘ ናቸው። ገባችን ገባ አሁን ደግሞ ሙቢ ከመሀላቸው ስጠፋ በጣም ነው እየተደበሩ ያሉ፣ ሁላችንም በጣም ነው እየከፋን። አሁን ላይ ደግሞ ሀዘን ጊዜም አንተ ሩታ ስታለቀስ፣ አንተ ስትከፋ አብሮህ ነበር ሙቢ። ስለዚህ አሁን ላይ ደግሞ በደስታ ላይ ከአንተ ጎን ባይጠፋ ደስ ይለናል። ያ ነው የእኛ ጥያቄ። እንድትለዩ አንፈልግም። ሰው ልጅ በደስታ ብቻ ሳይሆን፣ በሀዘን ብቻ ሳይሆን በደስታ በአንድ መኖር አለበት። ዱባይ ስንሄድ ሁላችንም ሰብሰብ ስለምንልላችሁ ሁላችንም ዱባይ እንገናኛለንና ምን ችግር አለ ታዲያ? የሚያገናኘን ነገር እኮ ብዙ ነው። ሰው ልጅ በደስታም በምንም በዚህ ጊዜ ትልልቅ ፕሮግራሞች ሲኖር ይገናኛል። ከዛ ባለፈ ደግሞ ምን አለ መሰላችሁ፣ አሁን እንደ ቡታ ጀር አይደለም አዲስ አበባ ውስጥ ስንኖር ሰፈር እንለያያለን። እንደዚህ ተደዋውለን የሆነ ቦታ ምናምን ለመገናኘት ራሱ በስንት አንዴ ነው የምንገናኘው። አንዳንዴ ቪዲዮ ላንቀርጥላችሁ እንችላለን እንጂ ብዙ ጊዜ አሁን እሑድ ቀን ምናምን እንገናኛለን። ቪዲዮ ግን ላይቀረጥ ይችላል። እና ለዛ ነው እንጂ ምንም ተፈጥሮ በመሃላችን ምንም እንትን ያለ ነገር የለም። ግን ያው አንዳንድ ሰዎች በእርግጥ አልፈረድባችሁም፣ ያው የምታዩትን ነገር ስለሆነ የምታምኑት ማለት ነው። ስለዚህ ይህንን ይህንን ነገር እኛ ይህን አልበደ አላስብ፣ ኖርማል ነው፣ የሚካበድም ነገር አይደለም። ቀለል አድርጉት። አሁን ደግሞ እግዚአብሔር ካለ ዱባይ ሰብሰብ ስለምንም እዛ ደግሞ ሞር ታገኛላችሁ። እሺ፣ ተመለሰላችሁ የጥያቄ አይ፣ አሪፍ ነው። እኛ ምን ፈልገው በደስታ ቀን በደስታ ቀን እውነት ሁላችንም፣ የሁላችንም አሳብ ነው። በደስታ ቀን ሙቪ እና ኤፍሬ አርሚ አጠገብህ እንዲሆኑ ነው የምፈልገው። እንግዲህ ከማንም በላይ ሁሉንም ሰው እንግዲህ እኔ ይመጣል ብዬም ቃል አልገባላችሁ እችላለሁ። እንግዲህ የሚችል ሰው ይመጣል፣ የማይችል ሰው ደግሞ ይቀመጣል። ያ ማለት ምን ማለት ነው? አንዳንዴ ኃላፊነት የሚባለውን ነገር በጣም ማብዛት ስለማንችል ማለት ነው። ለምን ትንሽ ይከብዳል። ወደዛ ለመምጣት ወጪ አለ። ችግር የለውም። ሙቤ ይመጣል ብቻ ከአንተ ጎን እንዳይቀር እንጂ እኮ አሁን እኔ ማስገደድ ስለማልችል፣ ግን ደስ ያለው ሰው ይመጣል የቻለ ሰው አቅም ያለው ሰው ምናምን። አሁን ለምሳሌ እኛ ረጅም ጊዜ ያስበንበት ምናምን ስለሆነ ምናልባት እኔና ሩስታ ነገሮች እንትን ላይለን ይችላል፣ ላይከብድ ይችላል። ግን ደግሞ አንዳንድ ሰው ደግሞ ሊከብድ ይችላል። ሁሉም ሰው እንደኛው አይደለም። ዱባይ ታውቃላችሁ፣ ብዙ ፕሮሰስ ነው ያለው። በቀላሉ እኛ ራሱ ገና ከአሁኑ እያወጣን ያለ ነው፣ ወጪ እኛ እናውቃለን። ስለዚህ ሰዎችን ማስገደል አልችልም። ግን ደግሞ የትኛውም ሰው እንዲመጣ ሁሉም ሰው ነው የምጋብዘው። ዩቱበርም ይሁን የሚዲያ ሰው ይሁን እንደገና ደግሞ ኦዲየንስ ይሁን የትኛውም ሰው ፕሮግራሜ ላይ እንዲገኝ ይፈልጋለሁ። ፕሮግራሜ ላይ እንዲገኝ ይፈልጋለሁ። ከዛ ባለፈ ግን የፈርዘር በግድ ነገሮችን የምናደርጋቸው ነገሮች አይኖሩም። ይህንንም መረዳት አለባችሁ። ግን ደግሞ ሁሉም ሰው እግዚአብሔር ብሎ መንሰባሰብ ደስ ይለኛል። እሱን እሱን ደግሞ እንግዲህ ምናየው ይሆናል። ለምን አሁን ላይ ደግሞ ትንሽ ቪዛም ሪጅስት እያደረገ ነው፣ እየመለሰ ነው፣ የአንዳንድ ሰዎችን እየመለሰባቸው ነው። ከኢትዮጵያ ወደ ዱባይ ለመምጣት አሁን ላይ እንደ በፊት ቀላል አይደለም። ለሶስት ቀን፣ ለሁለት ቀን ምናምን ነው እየተፈቀደ ያለው፣ ለሳምንት ለአስራአምስት ቀን የሚባለው ነገር በጣም አዛ ሆኗል። ለእኛ ራሱ ጸሎት አድርጉል እንዲረዳ ማለት ነው አስራ አምስት ቀን እንዲሳካ እንጂ እንደ በፊት አይደለም እንዲባል ቀደል ባለመንገድ ደርሶ መንጣት ምናምን ትንሽ ይከብዳል። አሁን ላይ ባንክ ስቴትመንት ተጠይቀን ከባንክ ስቴትመንትን ባለፈ ማስያይሽ በብራ ሲዘን ምናምን ነው ነገሮችን እያስኬድን ያለው። አስቡት የሰው ልጅ የትኬት የሆነ ነገር እዛ የሩም የቢርግ የወሉ ነገር ቆርጦ በዛ ላይ እንደገና እዚህ ማስያዣ ብር ሌላ ሲይዞ ምናምን ለመምጣት ትንሽ ቻሌንጅ ነው እና እንደምታስቡትም ቀላል አይደለም። እና ማንም ሰው እኔ ባይመጣም ቅር አይለኝም አይደብረኝም። ለምን ያለውን ነገር እኔ ስለማውቀው ማለት ነው። አንዳንድ ሰዎች ከፍለው ላይ ቪዛ ከፍለው እርጅስት እያደረገ ነው እየመለሰባቸው ማለት ነው። ሁለቴ ደግሞ ከመለሰ ዱባይ ሶስተኛ አሻይል ስለዚህ ይህንን ነገር እያሰበን ቢሆን ጥሩ ነው። ከዛ ባለፈ ግን ከሁሉም ሰው ጋር ሰላምነን ፍቅር ነን። በቃ እዛ እንኳን መሄድ ማይችል ሰው እዚህ ፕሮግራም አለ የፋሚሊ ፕሮግራም፣ እዛ ደግሞ ተገናኝተን የፍታሪፍ ቀር ከሆነ እንግዲህ ከቤተሰብ ጋር ደግሞ አሪፍ ታይም እናሳልፋለን። ስለዚህ የሆነ ሰው ግዴታ ለምን አልመጣም ምናምን የሚል ጥያቄ እንዳይፈጠርባት ሁላቱም ጋር ማለት ለምን ከባድ ነው ኑሮ አለ። የራሱ ኑሮ አለ። የፋሚሊ ኑሮ አለ። ፋሚሊውን እያገዘ የሚኖር ሰው አለ። ስለዚህ የሁሉ ነገሮች አንድ ላይ ሲደማመሩ ቻሌንጅ ነው። እኛ ራሱ እንዴት ሆነን እንደምንመጣ እኛ ነው የምናውቀው። እግዚአብሔር ጋር ነው ግን ደግሞ በቃ ማመን ስላለብና እራሳችን አሳምነን ስለሆነ ነው ያለ ነው፣ ይሄ ነው የምላችሁ። ከዛ ባለፈ ግን ሁሉም ሰው ጋብዣ ያለው እኔ ሁሉም ሰው እንዲመጣ እፈልጋለሁ። ስለዚህ ይሄ ነው። አዲስ ነገር የለም። ለማንኛውም ፋሚሊዎች ይህ ከሆነ ጥያቄያችሁ ማለት ነው እነ ሙቤ ከአንተ በላይኛ አናውቀውም ወይም አንወደውም፣ ግን ስትመጡ አብራችን ነበርና አሁን ስትለያዩ ደግሞ እኛ የምናስበው ተጣልቶ ነው የምንለው ምክንያቱም ብዙ ጊዜ ሆናችኋል፣ በዛ በዛ የተነሳ ነው። እ አወራን እኮ አለ አሁን ተፈቶላችኋል ብያስባሉ። አሁን ድጋሜ ነው እየጠየቅሽ ያለሽ። ይቅርታ ቻለ በደስታችሁ ከእናንተ ጋር ሆኖ ደስታቸው ቢካፈል ደስ ይለናል። ያልቻለ ደግሞ ችግር የለውም እዚህ ጋር ማለት ነው እንደ ሁኔታ ማለት ነው። ለዛ ነው እግዚአብሔርን መምላቱ ነገሮች በጣም ይከብዳሉ። በቃ ስለዚህ እኔ ስላየሁትም ነው ሰዎችን መጫን አልፈልግም። እና መቻል አቅም አለኝ የሚል ሰው ትኬት ቆርጦ ሶስት ቀን አራት ቀን ማድሮ መመለስ ይችላል። ትኛ ጓደኞች ሊሆን ይችላሉ። ኢቨን ከውታጀራም ሊሆን ይችላል። እንደውም አንዳንድ ሰዎች ከአሜሪካ ምናምን ሁላ እንመጣለን ያሉ ሰዎች አሉ። እና ቃል ገብተውልኝ ምናምን እንመጣለን ብለውኛል። ስለዚህ ይሄ የሚሆነው ግን ሲኖር ነው። የሰው ልጅ የራሱን አቅም እያየ ነገሮችን ነገሮች የሚያደርገው። ስለዚህ ገብታቸዋል ብዬ አስባለሁ። ለማንኛውም ሌላ ጥያቄ አላቸው? ሌላ ጥያቄ እኔ ያለኝ አሁን የሙቤ ነበረ ተመልሶልኛል፣ እግዚአብሔር ይመስገን። አብዛኛው እኔ ነበርኩኝ እንትን እያልኩ የነበረው እና ሌላኛው አሁን መጠየቅ የምፈልገው ፕሮግራማችሁን፣ ማለት ቆርጣችሁ የቁርጥ ቀን ብትነግሩን ማለት፣ አሁን እሁድ ቀን ይመቻል ብለናል ሁላችንም። ሶ ግን መቼ እንደ ምናምን በራሳቸው ዩቱብ ብታስተዋውቁን ደስ ይለናል። እዚህ ማስታወቅ ካልፈለግ ነገር ግን በትክክለኛው ቀን ይሄ ይሄ ቀን ነው በዚህ በዚህ ቀን ነው ብትሉ ደግሞ ደስ ይላል። እኛ ያው የምንመጣበትን ቀን ነገር ናቸው እኮ በሰላሳ ሪል ነው የምንመጣበት ቀን ግን ደግሞ የቀለበት ፕሮግራም መቼውን የሚለው ነገር ገና እየተነጋገርን ነው። ከእናንተ ጋር አውርተን የሚመቻችውን ቀን ተነጋግርና ምን ነው የሚመቻችውን ቀን እናንተ ነገራችሁን፣ የትኛው ቀን ነው የሚሆነው ለምሳሌ በሰላሳ ምን ቀን ነው የሚውለው? ቀኑ ራሱ ማለት ነው። እና ያ ያንንም ነገር ተነጋግረን ነው የሚሆነው። ለምን እኛ ስንመጣ የኛ ኦዲየንሶቻችን አላችሁ ምናምን ብለን ነው እኛን የሚጠብቀን ኦዲየንስ አለ የሚወደን የሚያከብረን ብለን ነው ምን መጠው አለ። ስለዚህ ይህንን ደግሞ ስናደርግ እኛ በዛ ፈቀደ ይሄ ቀን ነው በቃ ምናምን ልንል አንችል፣ ከእናንተ ጋር አውርተን የሚመቻችሁን ቀን አሪፍ ፕሮግራም ነው እንግዲህ እናሳልፋለን ብለን ያስብ ነው። እንግዲህ በሰፊ ነው ነገሮችን የሚያሰብኩት ከተሳካል እግዚአብሔር ካለ እንግዲህ አንድዬ በደህና ያለ ይረዳኛል ብዬ አስባለሁኝ።